ኢትዮጵያ የዝችን ዓለም ጣም ንቀው በመነኑ ቅዱሳን አባቶች አያሌ ገዳማት ተመስርቷል። በዛሬው ዝግጅታችን የምንቃኛት ገዳም ግን ከሌሎቹ ገዳማት ለየት የሚያደርጋት አንድ ትልቅ ነገር አለ። ይህም መስራቿ ሰው ሳይሆን የምድርና ሰማይ ንጉሥ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ኢትዮጵያ መጥቶ በነበረበት ጊዜ መሆኑ ነው። ይህች ስፍራ ጌታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር ያረፈባት ናትና ሚስጢራዊነቷና ተአምራቷ ብዙ ነው። በጉዮዋም ከኢትዮጵያ ወደ እስራኤል ውስጥ ለውስጥ የሚያደርስ ሚስጢራዊ ዋሻ፣ ምድርን ከመንበረ ጸባው ሰማይ የሚያገናኙ ሁለት የወርቅ መሰላሎች ከምድር ተሰውረው ከመላእክት ጋር ለፈጣሪ ስብሐት እያሉ የሚያመሰግኑና የሚያጥኑ አምስት ሺህ የሚደርሱ መነኮሳትና ሌሎች ምስጢራትን ይዛለች። ለመሆኑ ይህቺ የተቀደሰችው ስፍራ መገኛዋ የት ነው? መልሱን ከዝግጅታችን ያገኛሉ። መልካም ቆይታ። የማቴዎስ ወንጌል እንደሚነግረን ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ጊዜ ምድረ እስራኤልን ይገዛ የነበረው ሄሮድስ የአይሁድ ንጉስ እንደሚወለድ መስማቱን ተከትሎ ከአንድ አመት ተኩል እስከ ሁለት አመት የሚሆን እድሜ ያላቸውን ህፃናት እንዲገደሉ ያደርግ ነበር። በዚህም ምክንያት እናታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ ዮሴፍና ሰሎሜን አስከትላ 3 አመት ከወር ስደተኛ በመሆን ወደ ምድረ ግብጽ መጥታለች። ታዲያ እናታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ ወደ ግብጽ ብቻ ሳይሆን ወደ ኢትዮጵያ መምጣቷን የተለያዩ ድርሳናት ገድሎችና የታሪክ መጻሕፍት ይመሰክራሉ። በዚህ ጊዜም ነበር ኢትዮጵያውያን ባሳዩአትም ደግነትና ፍቅር እመቤታችን በመደሰቷ ጌታችን መድኃኒታችን ኢየሱስ ክርስቶስ ኢትዮጵያን በእመቤታችን ምልጃ ሊጠብቃት ስለፈለገ የአስራት ሀገር አድርጎ ሰጥቷታል። ለፍቅሩ ለሳሱ ለኢትዮጵያውያንና ግብጻውያንም ገዳማቶቻቸውን ባርኮላቸዋል፣ ሌሎችንም ገዳማት መስርቶላቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ቅድስት ድንግል ማርያም ጋር በኢትዮጵያ ምድር በነበረበት ጊዜ ከነበረባቸው ቦታዎች ውስጥ አንዱ በሰሜን ሸዋ ሀገረ ስብከት በአንሳሮ ወረዳ በታላቁ ጀማወንዛ አካባቢ ይገኝበታል። በዚህም ስፍራ በዓለም ካሉ ዋሻዎች ሁሉ ረጅም የሆነ ውስጥ ለውስጥም በጸጋ እግዚአብሔር ከኢትዮጵያ አንስቶ ወደ ኢየሩሳሌም የሚያስኬድ ዋሻ እንደሚገኝበት አባቶች ይናገራሉ። በዚህ ስፍራም ከምድር እስከ መንበረ ጸባዖት የሚያደርሱ ሁለት የወርቅ መሰላል ተተክለዋል። በአንደኛው የወርቅ መሰላል መላእክት እየወረዱ ይህንን የተቀደሰ ቦታ እያጠኑ ስብሐተ እግዚአብሔር ያደርሳሉ። በሁለተኛው የወርቅ መሰላል ደግሞ ወደ መንበረ ጸባዖት ሲወጡ ይታዩ እንደነበር የገዳሙ ገድል ያስረዳል። በሁለተኛው የወርቅ መሰላል ደግሞ ወደ መንበረ ጸባዖት ሲወጡ ይታዩ እንደነበር የገዳሙ ገድል ያስረዳል። በዋልድባ ገዳም የነበሩ መነኮሳት በመላእክት ብቻ የምትመሰገንና በመላእክት ስብሐተ እግዚአብሔር የሚደርስባት ይህች ልዩ ቦታ የት ናት ብለው ለመኑ። ነገር ግን ክብሯን ነው እንጂ ያዩት የት ቦታ እንዳለች ፈጽሞ አላወቁም። እናም አምላካችን ሆይ ፈቃድ ቢሆን እንድንኖርባት፣ ካልሆነም ከቦታው ደርሰን ተሳልመን በርከት ተቀብለን እንድንመጣ ፈቃድ ይሁን ብለው በረሃ ወርደው ድንጋዩን ተንተርሰው አፈሩን ነስነሰው ድምጸ አራዊትን ግርማ ሌሊቱን ታግሰው አርባ መዓልትና አርባ ሌሊት ጸለዩ። ገድለ ፊቅጦር እንደሚነግረን ከሆነ ከነዚያ ውስጥ ጥቂቶቹን መረጠ። አምስት ሺህ መነኮሳትን አምጥቶ በደመናም ሰወራቸውና እኚህ መነኮሳትና መላእክት አብረው ተዋህደው ስብሐተ እግዚአብሔርን እያደረሱ እስከ 15ኛው መቶ ክፍለ ዘመን እያገለገሉ ቆዩ። ከዘመናት በኋላም የአረብ ነጋዴ የነበረው ፊቅጦር እና እናቱ ወደዚህ ስፍራ መጥተው ገዳም አቅንተዋል። የዚህ ሁሉ አስደናቂ ታሪክ ባለቤት ገዳም ከዚህ ቀደም የቅዱሳን ዋልቤተ ብላ፣ በአሁኑ ደግሞ ምዕራፈ ቅዱሳን በልበሌት ኢየሱስ አንድነት ገዳም በመባል ይጠራል። የምዕራፈ ቅዱሳን በልበሌት ኢየሱስ አንድነት ገዳም ታሪክ የሚጀምረው እመቤታችን ቅድስት ድንግል ማርያም ልጇን ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ ዮሴፍና ሰሎሜን አስከትላ ከሄሮድስ ሽሽት ስትመጣ በዚህ ግዑዝ ካለ ዓለም ቀድሞ ለድኅነት የተመረጠ ተራራ ላይ የሚገኘው ዋሻ በመልአኩ ቅዱስ ገብርኤል እየተገለገለች ከተቀመጠችበት ጊዜ አንስቶ ነው። ዘመን ቆጥሮ ዓለምን የገዛው ጌታችን መድኃኒታችን ኢየሱስ ክርስቶስ የስደት ጊዜው መጠቃለያ ሆኖ ያለፈው ይህ ተራራ ፍጹም የኃጢአት መሰሪያ ቅዱስ ስፍራ እንዲሆን ቃል ኪዳን የተቀበለው በዚያን የጭንቅ ወቅት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህችን የተቀደሰች ስፍራ ኃጢአት አይሻገርብሽ፣ ረሃብ ቸነፈር አይብዛብሽ ብሎ